እድሜያችን መጫወቻ አይደለም እኛ የላብራቶሪ አይጥ አይደለንም እያንዳንዱ ነገር እየመጣ እኛ ላይ የሚሞከረው አላህ ስብሃነሁ ወተዓላ ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ አላህ ስብሃነሁ ወተዓላ ን ደግሞ በጣም ያሳዝናል ይሄም የሚሆነው ደግሞ ሌላ ሀገር እንዳይመስላችሁ እዚህ ኢትዮጵያ ሀገራችን ውስጥ ነው በሰላም በምንኖርባት ምድራችን ላይ እንዲህ አይነት ሀይማኖትን ከሀይማኖት የሚያጋጭ ማሽ ነው አባቴን ተከላክለን እንሙት፣ እንሰባሰብ። አባት የለንም፣ ሲኖዶሱ አያውቀንም። ሰላም ጤና። ይህንን መረጃ በደንብ ኮፒ ሊክ፣ ሪፖርት አድርጉልኝ የማይመች ቦታ ላይ ዛሬም በድጋሚ በደብረ ታቦር ዩኒቨርሲቲ ታላቅ ህዝባዊ ቁጣ ተቀስቀሰዋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቅሆን ሚዲያ ቤተሰቦች እንደምን አላችሁ? ለምስቆያችሁን እኔ አለሁ፣ እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ብሶቻችን፣ በዛሬ እንግዲህ የምንመለከተው ዛሬም የሞት ድግስ ለመላው ኦርቶዶክሳውያን ተደግሶልናል እናጠፋቸዋለን ብለው በስልጠና ላይ ያሉ አራጆች ቪዲዮ ሰርተው ፖስተዋል። ይህን ሁሉ እየተደረገ ያለው እንግዲህ በዚህ በሀገራችን በኢትዮጵያ ውስጥ ነው። ቢችሉ አይችሉም እንጂ በዚህ ልክ ነው ለመግደል ጥላቸውን እየገለጽ ያሉት መረጃውን ሴ አድርጋቸው መያዝ አለባቸው ብዬ አስባለሁ። ኦርቶዶክሳውያን ቢቻል ያሉበት አካባቢ በማፈላለግ ለህግ አካላት መጠቆም አስፈላጊ ነው ብዬ አስባለሁ። መረጃ ይናቅም፣ መረጃውን አስደምጣቸዋለሁ። በዚህ ጉዳይ ዘመርኩን የሚያጋልጠው መረጃ አለ አስደምጣችኋለሁኝ በተጨማሪ አስደሳች ዜና አለ። ብዙ አባታችን ብፁዕ ቅዱስ አቡነ ማትያስ ከሆስፒታል ወደ መንበራቸው አገግመው ተመልሰዋል። እግዚአብሔር ይመስገን። ያዘናቸው የተገዛቸው እንኳን ደስ አላችሁ ብያቸዋለሁ። ኦርቶዶክሳውያን እግዚአብሔር ጨርሰ የማረልና አባታችን ብፁዕ ቅዱስ አቡነ ማትያስን መርጃውን ሰምተንመለስና እንመለስና እያንዳንዱ መርጃዎችን ማስደምጣችሁ ይሆናል። ቪዲዮን በደንብ አድርጋችሁ ላይክ፣ ሼር ያርጋችሁ ጀምሩት። ቻናችን ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ። ማለትም ገና ዛሬ የመጣችሁ ከሆናችሁ ወደ ቪዲዮን እየተከታተሉኝ ሰላም ጤና ይስጥልኝ። ውድ ኦርቶዶክሳውያን ይህንን መረጃ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። የማይመች ቦታ ላይ ነኝ፣ ግን ደግሞ ደስ የሚል መረጃ ስለሆነ እየመጣወት ከምንም ጊዜ በላይ ኮፒ ሊንክ ሪፖስት አድርጉልኝ። እግዚአብሔር ይመስገን። ቅዱስነቱ እግዚአብሔር ይጠብቆት ያላችሁ ጻፉልኝ። ብዙ ቅዱስ አባታችን እንግዲህ አንድ ነገር ገጥሟቸው ያው ድንገተኛ አደጋ ገጥሟቸው ሕክምና ላይ ነበሩ። አሁን መድኃኔዓለም የተመሰገነውን በሰላም ወደ መንበራቸው ወደ ቤታቸው ወደ በዓታቸው ተመልሰዋል። የቅዱስነታቸው በረከት በሁላችን ላይ ትደር። ከ84 ዓመት በላይ ቆይተዋል። አሁንም እግዚአብሔር ይጠብቃቸው። በመንበረ ፕትርክና ደግሞ ፓትርያርክ ከሆኑ ደግሞ ከ2005 ጀምሮ እስካሁን አሉ። እግዚአብሔር ከዚህ በላይም ይጠብቃቸው። በእውነት እግዚአብሔር ፈቅዶ እንግዲህ በሰላም በጤንነት ታይተው ታክመው ወደ መንበራቸው ወደ ቤታቸው ተመልሰዋል ማለት ነው። እግዚአብሔር እናመስግኑልኝ። ግን በደንብ አድርጋቸው ኮፒሊንክሪፖስት አድርጉልኝ። ቪዲዮች የታዩ አይደለም። ዋርዲንግ ላይ ነኝ። ያው እናንተን ጠብቃለሁ። ኦኬ ኦርቶዶክስ እንደሰማችሁ፣ ተመስገን እግዚአብሔር ይመስገን። ሁላችሁን ኮመንት ላይ ተመስገን እያላችሁ ብፁዕ ቅዱስ አባታችን እንግዲህ በዛሬው ዕለት ወደ መንበረ ክብራቸው ተመልሰዋል። እንኳን ደሳላችሁ ኦርቶዶክሳውያን። እንግዲህ ሰሞኑን እንደታመሙ መረጃውን አድርሰንላችሁ ነበረ። እንግዲህ በዛሬው ዕለት እግዚአብሔር ወዶና ፈቅዶ አገግመው ወደ መንበረ ክብራቸው ተመልሰዋል። እንኳ ደስ አላችሁ። እግዚአብሔር ጨርሶ ይማርልን ብፁዕ ቅዱስ አባታችን፣ ብፁዕ አቡነ ማትያስን ማለት ወዳለኝ። አሁን ቀጣይ የማስደምጣቸው መረጃ እጅግ ትኩረት ሰጥታችሁ ልሰሙት የሚገባ መረጃ ነው። በዚህ ልክ እንግዲህ ለኦርቶዶክሳን ያላቸውን ጥላቻ እየገለጹ ይገኛሉ። መረጃውን ሰምተን እንመለስ። አላህ ስብሐነው ተዓላን ያው ትእዛዝ ለመፈጸም ዛሬ ላይ በዝግጅት ላይ እንገኛለን ኢንሻአላህ አላህ ስብሓነሁ ወተዓላን ደግሞ በዚሁ ሸሃዳን እስክናገኝ ድረስ ጽናቱን እንዲሰጠን እንለምነዋለን። አዩሃ ልኩፋር ወልሙርተዲን፣ እናንተ ከሀዲያንና ከዲን ወደኋላ የተመለሳችሁት አላችሁበት ድረስ እንደምንመጣ ኢንሻላህ እንተማመናለን ማለት ነው። በአላህ ስብሓነ ወተዓላ ፍቃድ ካላችሁበት ድረስ በርድም ይሁን በክላሽ እንመጣችኋለን ኢንሻላህ። እናንተ ሙስሊሞች ወይ ደግሞ ከሂጅራ የዘገያችሁ ሰዎች ሞትን ፈርታችሁ የወርደት ኑሮ አትምረጡ። ከሂጅራ ወደ ኋላ ይቀራችሁ ሰዎች ሂጅራን ማድረግ የማይመቻችሁ ከሆነ እንኳን ባላችሁበት ከሀዲያኖችን በምትችሉት አጋጣሚ መዋጋት እንዳለባችሁ አስተላልፋለሁ። ኢንሻአላህ ወሰለላሁ ሰለም ዐላ ነቢና ሙሐመድ። ዶክተር አክሳን ዲ ሰነበታችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አሳሳቢና እጅግ በጣም አደገኛ የሆነ አደረጃጀት እየተመለከትን እንገኛለን። ጧት ስንነሳ በሁላችንምና የቲክታክ አካውንቶቻችን ላይ ሲዘዋወር ያየነው ነውና በጣም ያሳዝናል። ይህ የሚሆነው ደግሞ ሌላ ሀገር እንዳይመስላችሁ እዚ ኢትዮጵያ ሀገራችን ውስጥ ነው። በሰላም በምንኖርባት ምድራችን ላይ እንዲህ አይነት ሃይማኖትን ከሃይማኖት የሚያጋጭ የማሸበር ስራ እየሰሩ ያሉ ሰዎች እንዳሉ በዚህ አይነት መንገድ እየተመለከትን ነው የምንገኘው። ምናልባትም እንዲህ ያለው ጉዳይ እንዲህ ሲዘዋወር ውድ ኦርቶዶክሳውያን ነቅተን ነቅተን እያንዳንዱን ጉዳይ መጠበቅ ያስፈልጋል። በጾም በጸሎት በተለያየ መንገድ ነቅተን ነው መጠበቅ ያለብን እንጂ ዝም ብሎ እንደ ድሮ በየዋህነት የምንኖርበት ዘመን እያለቀ እንደሆነ ይሄ ቪዲዮ ማሳያ ነው። እጅግ በጣም ያሳዝናል። እግዚአብሔር ሰላም ያድርግልን። ነገር ግን በእያንዳንዱ ጉዳይ ንቃተ ህሊና ይፈልጋል ከኛ ከኦርቶዶክሳውያንና ዝም ብሎ ድባቴ ውስጥ መሆን የለብንም ነቅተን እያንዳንዱን ነገር እንድንከታተል አደራላለው አምላከ ቅዱሳን እንዲህ ካሉ መከራዎችና ግፎች በምሕረቱ በቸርነቱ እኛንም ሀገራችን ነ ኦኬ ኦርቶዶክሳውያን መረጃው እንደሰማችሁት ነው ሰሞኑ እንግዲህ ይህ ቪዲዮ በጣም እየተሰራጨ ይገኛል በተለያዩ ሶሻል ሚዲያዎች ላይ ተለቋል ስለዚህ ኦርቶዶክሳዊ የሆናችሁ የተዋህዱ ወንድሞቼ እህቶቼ ልትነቁ ይገባል። ይህ ድግስ እየተደገሰ ያለው ለእኛ ለኦርቶዶክሳ እንደሆነ ምንም አይነት ጥርጥር የለውም። ያደርጉታል፣ ደግሞ አያደርጉትም ብላችሁ እንዳታስቡ። ያደርጉታል። አቅሙን አጥተውት ነው እንጂ ያደርጉታል። እያደረጉትም እያሳዩን ነው። በአርሲ ኦርቶዶክሳዊ ምእመናን፣ ምን ያክል ኦርቶዶክሳዊ ምእመናን ተረሽ ነው እንዱ ፍትህ አጥተው እንደኖሩ እያየን ያለ ነው እና እባካችሁ ኦርቶዶክሳ እንደዚህ ያለ መረጃዎችን በጥንቃቄ ለመስማት እንሞክር። በጣም እጅግ የሚያሳዝን ነገር ነው። እውነት እላቸዋለሁኝ በአንድ ሀገር ላይ ተቀምጠን እንደዚህ ያለ የሃይማኖት ጥላቻ እያሳዩን ይገኛሉ። እኛም ደግሞ ዝም ብለን መቀመጥ የለብንም ብዬ አስባለሁ። ወደ ዘመድ ክሎ ስላችሁ ብንሞትም በቃ ራሳችን ተከላክለን እንሙት፣ እንሰባሰብ። አባት የለንም፣ ሲኖዶሱ አያቀንም፣ ጳጳሳቱ አያውቁንም፣ ካህናቱ አያቁንም። መንግስት አያውቀንም። መሄጃ የለንም። ስለዚህ እንደራጅ እና እንከላከል፣ ሀገር ለቅኔት እንሂድ። መከላከያው አይጠብቀንም፣ ፖሊስ አይጠብቀንም ብለው ሲሉ የኢራቁን የዛሬ ሳምንት ያሳየትን ካየው በኋላ እነዚህ ሁለት ኦነጎች ተሯሩጠው መጡ ተሯሩጠው መጡ አሉድ። ራሳቸው እንዴት ይከላከላሉ? በቃ በሃይማኖት እንትን ብለው እንዴት ይከላከላሉ? አሁን ሰውዬ ስሙ ኤፍሬም ነው። የአባቱ ስም እሸቴ ነው። የኦርቶዶክስ ቄስ ነው። የኦርቶዶክስ ካህን ነው። ኦርቶዶክስ ብቻ ሳይሆን ደግሞ ማህበረ ቅዱሳን ነው። ማህበረ ቅዱሳን ነው እንጀራ የሆነው ማህበር ቅዱሳን ነው። የተነሳው ከማህበር ቅዱሳን ነው። የወጣው ከማህበር ቅዱሳን ነው። ማህበረ ቅዱሳን ደግሞ የተቋቋመው በቤተ ክርስቲያን ልጆች ገንዘብ ነው። የዩኒቨርሲቲ ተማሪዎች ገንዘብ እያዋጡ መጽሐፍ መጽሔት እየተገዛ እየተሸጠ በአውሮፓ በምን ያሉት ለገዳማት ለምን እያሉ የሚያዋጡትን ገንዘብ በልተው ሰብስበው ደሞዝ ሆኖ ልጆቻቸውን ያሳደጉ ናቸው። ማህበረ ቅዱሳን ማለት ለብዙዎቹ ቪዛ ነው። ቪዛ ነው። አሜሪካ ቢሄዱ ካናዳ ቢሄዱ አውስትራሊያ ቢሄዱ አውሮፓ ቢሄዱ ቪዛቸው ነው ማህበረ ቅዱሳን። አሁን ኤፍሬም እንደሚለው አይደለም። ለምን ተቋቋመ ማህበረ ቅዱሳን? ቤተክርስቲያን አንዲት ናት። ለምን ማህበር ማቋቋም አስፈልጋል? ቤተክርስቲያንን የሚገዳደር ቤተክርስቲያን ለምን ተቋቋመ? ለእሱ እንጀራ ለሱ ሆድ ለእሱ ከርስ ለልጆቹ ማሳደጊያ ሲሆን በማህበር ተደራይቶ ከርሱን ይሞላል፣ ኑሮውን ይገፋል። ከርስ ጋር ከሆድ ጋር ይዋጋል፣ ከሆድ ጋር ይታገላል፣ ከሚጠፋ ነገር ጋር በማህበር ተደራይቶ፣ ግን ቤተ ክርስቲያኒቷን የመናፍቃኑን በአፍም በመጽሐፍም በሰይፍ የመጣውን ደግሞ በጋሻ በጦር መክቶ የሚሄዱን አይመለከተውም። እሱን እሱ ደስ አይለውም፣ ይቀፋዋል። ቀፈቱን የሚሞላለት ሆዱን፣ ከርሱን የሚሞላለት ግን ይፈልጋል። አሁን ይህን ስናገር እሱ ተናጋሪ ነው፣ ጨዋሂ ነው፣ ባለጌ ነው ምናምን ይሉኛል። እኔ አንዴ በስብሻለሁ። አሁን አውደ ምረት ላይ ቆሜ አላስተምርም፣ አላስተምርም። በቃ አለቀ። እንደዚህ በስብሼ ሲኦል ልግባ፣ ሲኦል ልግባ፣ ልቀጣ እሳት ይይዝ። እናንተ ጽደቁ፣ እናንተ መንግስተ ሰማያት ግቡ፣ እናንተ ገነት ግቡ፣ እኔ ሲኦል ልግባ። እብድብድ ተጫውቼ እንደ እብዶኜ ተናግሬ ይወጣልኛል። እሱ በማኅበረ ቅዱሳን ሲሰባሰብ የለም፣ ለከርሱ ለደሞዙ ሲል የለም። ግን ቤተ ክርስቲያኒቷ ደግሞ ስትደራጅና እንደራጅ ብሎ ሀሳብ ባንሳት እንትን ይለዋል። ዋናው ሀሳቡ ምንድን ነው እንግዲህ በአሩሲ ሰዎችን እየገደሉ ያሉት እያረዱ ያሉት ስማቸው የኦሮሚያ እስላማዊ መንግስት የሚባል ታጣቂዎች ናቸው። የሚያደርጉት ሸኔ ምናምን የሚባለው ውሸት ነው። ሸኔዎች እኛ ሸኔ የሚባል የለም ብለዋል። የሚሞቱት ኦርቶዶክሳውያን ናቸው። የሚገደሉት ኦርቶዶክሳውያን ናቸው። ስርዓቱ ይሄንን እንኳን የሚያሳዝነው የራሳችንን ቄስ ቆባስ ደፍቶ መላከ ሰላም ዳዊት የሚባለውን አምጥቶ እሱ የማንነት ቀውስ ያለበትን የኢትዮጵያ ቤተ ክርስቲያን የስብከት ወንጌል ኃላፊ መምሪያ ምን ትስ ውስጥ ኃላፊ የሆነ የተሰንጀራ የሚያበላ አምጥቶ ኢቫንጀሊኩ ይሄ የሞርሞኑ ታጋይ መጥቶ ሽፋኖን የገደለው እስላሞችን ሞተዋል እስላሞችንም የገደሉት ሲኖዶሱ በቃ ጸጥ ብሎ ዝም በል እንዳትናገር። ምክንያቱም አብዛኛው ቅሌት አለበት፣ አብዛኛው ብላክ ሜል ተደርጓል። አብዛኛው አብዛኛው አብዛኛው መናገር አይችልም፣ መናገር አይችልም፣ መናገር አይችልም። አንዳንዱን ደግሞ ጀግና ጀግና ጫውተው አስረውም ለፕትርክና እንዳሚያዘጓጃቸው እንዳሉ ሰምቻል። ይሄ የተዘጋ ይሄ ተናጋሪ ያጣ ሕዝብ በቃ ራሴ እንከላከላለው፣ ከሞትኩም እየተከላከልኩ የወንድ ሞት ልሙት ብሎ ያለን ህዝብ ራስህን አትከላከልም ማለት ያውም አንድ ቄስ ነኝ የሚል የቄስ ምልክት የሌለው የቄስ ምልክት የሌለው የክህነት አመጣጡ ራሱ የወረደ ሰው መጥቶ ይናገራል። ብዙ ሰዎች ተናደዱ። ምን አሉ? ምን አሉ? አሁን መናገሪያው ጊዜ ደረሰ፣ አልኩኝ። የዛሬ ሶስት ዓመት ተሰድቤበታለሁ። ገና ስናገረው አባታችንን፣ ወንድማችንን ምናምን ይላል። አብዛኛው የማህበረ ቅዱሳን ሰው ደግሞ ሴት ነው የሚበዛው። ሴቶች ሴቶች በኮረና ጊዜ እንኳን እምነታቸው ስስ የሆነ ቤታቸው በኦንላይን የሚያስቀድሱ እኔ ቫይረስ ምንም አያደርገኝም እኔ በሽታ አይጥለኝም ብለው እንኳን የማያምኑ ጠበቃ ሆነው ወረዱብኝ። ወረዱብኝ ማህበረ ቅዱሳን ራሱን የቻለ ሃይማኖት ያደረጉ ሰዎች አሉ። ጨዋዎች፣ አባቶችን የሚያከብሩ፣ ገዳማውያንን የሚያከብሩ ወዳጆቼ ሚሊዮን ናቸው። እነዚህ ሙጤዎቹ እነዚህ አስቸጋሪዎቹ ሌሎች ነበሩ። ወረዱብኝ የዛሬ ሶስት አራት አመት ወረዱብኝ በኋላ ከዮሐንስ ሞላ ጋር ሆኖ አንድ ጠሻ አለ፣ ዮኒ ማኛ የሆነ ዮሐንስ ሞላ አመጣለታለሁ። እሱ አሁን ለምን ለምን ተነካ ብሎ መጥቷል። በኋላ እለጥፍላችኋለሁ፣ ታዩታላችሁ። እሱ ብቻ ነው አሁን የመጣው። አሁን ደግሞ አምጥተው እንዴት ተዘጋ ምናም ብሎ እኔ ዮሐንስ ነው መሪው፣ ዮሐንስ ነው። ይሄው መረጃ ሳቀርብ ይሄ እንደ ገላጋይ ሆኖ መጣ። ሁላችሁም ታስታውሳላችሁ። አደባባይ የሚባል ሚዲያ ተጠራው። ብርሃኑ ጎበና ነው ቅረብ ያለኝ እሻልኩኝ አንድ ሌላም ልጅ አለ። አንድ ጎጃም ልጅ ነው ምናምን መሰለኝ። በዛ አብሮ አብሮ የነበረ አሁን የለም። ወንድ ወንድ ይቀር ወንድ አቅራፍ ወንድ የሚባል ልጅ አንድ የሆነ ልጅ ነበረ። እነሱ ሆኖ አነጋገሮች አልኩኝ፣ እቀርባለሁ አልኩኝ። ጥር መጀመሪያ ዮሐንስን ሰሩለት፣ እንትን ፕሮሞሽን ሰሩለት። እኔም ተዘጋጀው፣ ማን ማን ነው የሚቀርበው፣ እየተዘጋጀው እንደ ድንገት እግዚአብሔር ሲረዳኝ፣ ወላዲት አምላክ ስትረዳኝ በጋራ የምንገናኝበት ዋትሳፕ አለ። እነሱ ከዛ እኔ ከዚህ ከዛ በዛ በዋትሳፕ ሲደውሉ እኔ አነሳው። እኔ መግባቴን ሳያውቁ እነሱ ያወራሉ፣ ይቦጭቁኛል። አየር ላይ ልንወጥ፣ አንድ ሰዓት ምናምን ቀርቶናል። ብዙ ሺህ ሕዝብ ነው የሚጠብቀን። እነዚህ ወለፈንዲዎች ይቦጭቁኛል። ውስጤ ጋለ። እግዚአብሔር ለእኔ መልእክት ሰጠኝ፣ መልእክት ሰጠኝ፣ አስቀድሜ እንድጠነቀቅ አደረገኝ። ቀስ ብዬ የምፈልገውን ስሰምቼ ጨርሼ ወጣው። ከወጣ በኋላ ድጋሚ አልደወሉልኝም። እንትን ሊንክ ልንልክል ላኩልኝ፣ አልኳቸው፣ ሊንኩን ላኩልኝ። እኔ እሳት ለብሼ እሳት ጎርሼ መጣሁ። አይታችኋል፣ የህግ ባለሙያ ተብሎ የቀረበው ሰውዬ ፕሮፌሽን ምንድን ነው ብዬ ስጠይቀው ዘጠኝ ሺ ስምንት መቶ ሰው ባለበት እኔ የስደተኞች ምናምና ምን ኃላፊ ነኝ እንደዚህ። ታዲያ አንተ ኤሌክትሮኒክስ ባለሙያ ካልሆንክ የአይቲ ጉዳይ የዚህ ማህበራዊ ሚዲያ ኤክስፐርት ካልሆንክ ስለምንድን ነው ልታብራራ የመጣው ስለው፣ አይ እኔ ትላንትና ሰው ስለቀረ ነው። ነቀሲ ሴፍሬም እባክህ አንተ ቀርበ በህግ ባለሙያ ስም ቅረብ ስላሉኝ ነው መምህር አለኝ። የማያገባ ውስጥ እኮን የገባው አልኩት። አዎ አለ። ጣልቃ ገብቶ ምናምን ይላል። እሱን ቀንዱን አልኩት። ሌላ ደግሞ የኮምፒውተር ባለሙያ ብሎ ይመጣ አለ። እሱን አስቀድሞ እዛ ውስጥ ያሉት መረጃ ስለሰጡኝ በፊት ግንቦት ሰባት አሁን ኢዜማ ሆኖ እኔ ደግሞ ኢዜማና ግንቦት ሰባትን የሻዕቢያ አሽከሮች እያልኩት ጣላ ስለነበረ የዚህ ስርዓትም ገረድ ሆኖ ስለገቡ የዘመቻውም አንድ አስተባባሪ አካል ስለሆኑ ሰውየውን አንተ እንደዚህ ነህ ምን ስለሆንክ ነው ምናምን ብዬ እሱንም ቀንዱን አልኩት። ከዛ ኤፍሬም ተብዬው አይታችሁታል ምናምን ሲል ክፉ ሰው አንተ ነህ ዋነኛው፣ እንደውም ይሄን አድራጊ አንተ ራስ ነህ፣ ክፉ ሰው ነህ። ምክንያቱም እኔ ቀደም ብዬ ገና አየር ላይ ሳንወጣ በፊት እግዚአብሔር ጣልቃ አስገብቶ ያሰማኝ ሰዋል ሰው በሳይ በሸንጎ እንኳን የጭዳ የሆነ አግንቼ እንኳን የጦስ ዶሮ አግንቼ እንኳን ደግሞ የማለቅስበት ምክንያት አግንቼ እንኳን እናቴ ሞታ እንዲሁ አልቅስ አልቀስ ይለኛል እናቴ እንኳን የሚያና ተናግሯና ጋሪ ስጠኝ የምል ሰውዬ እግዚአብሔር አስቀድሞ ያሳየኝን ይዤ መጣሁ። አይታችሁታ እንዴት እንደከሰለ እንዴት ከንፈሩ እንደጠቆረ እንዴት ፊቱ ጥቀርሻ እንደሆነ እንዴት እንደሆነ ዘጠኝ ሺህ ምናምን ሰው በነበረበት ከዛ ነው ግዛቸው የሚባለው ልጅ ግዞ የሚባለው ዶክተር ዘሎ ገብቶ የሌለ ልጅ መጥቶ በምር ልክ አንተ ትክክል፣ እኔ አረጋግቶ እኔም በጣም ይቅርታ እኔ እኮ ምን ምን ብዬ የወጣሁት ማለት እሱን አስወጥቶት ከዛን ጊዜ ጀምሮ ተገናኝተን አናግር ልጻፍ አልጻፍ፣ ስለዚህ ሰውዬ ማንነት ልናገር አልናገር ስል እያንዳንዱ ባክ ዘመዴ ባክ ማህበሩን ትነኳለህ በማህበረ ቅዱሳን እንትነኮዋለ ብዙ ሰዎች በማህበረ ቅዱሳን ተስፋ ይቆርጣሉ። እንዴት በአንድ ተራ ግለሰብ ያን የሚያክል ግዙፍ ማህበር ተራ ይቆርጣል ምናምን ስል፣ ይሄ ሰሞኑን መጣ። ኢራቅ ላይ ያችን ስላሳየን፣ ኢራቅ ላይ ያሉት ክርስቲያኖች ራሳቸውን ተራይተዋል። የዛሬ ሳምንት ያሳየን ሆነ አይቶ መጣ አይቻልም። ትክክላለማ ያነስን ነው። እየሞተ ያለው ኦርቶዶክሳዊ ነው። እየተገደለ ያለ ኦርቶዶክሳዊ ነው። እስላም አይደለም። ጴንጤ አይደለም። እየሞተ ያለው እየወደመ ያለው ታሪኩ ቅርሱ፣ ባህሉ፣ ሃይማኖቱ እየጠፋ ያለው ኦርቶዶክሳዊ ነው። እንሰባሰብ እንነጋገር ነው ያሉት። ይህን የቆረቆረው ሁለት የማንነት ቀውስ የሚያጠቃቸው ሰዎች መጡ። እናንት ናሉ እኔ መጋፈጥ አለብኝ ብዬ ትላንትና ጻፍኩ ማለት ነው። አነባችሁት አሉላችሁ። ያላነበባችሁ የሄዳችሁት ቴሌግራሜ ላይ አንቡ። ብሎክ ያደረግኳችሁ ምንም ልረዳችሁ አልችልም። ያው በቴሌቪዥን ታዩታላችሁ። በሌላ ማየት አትችሉ ማን ነው ይሄ ሰውዬ? ምንድን ነው ይሄ ሰውዬ? እንዴት ነው በኦርቶዶክስ ካባ ተቀምጦ ይሄን የሚለው? ዳንኤል ክብረትን ጠርቶ በአደባባይ ሚዲያ ላይ አስቀምጦ ትግሬዎችን እኮ ትግራይን አስር ቦምብ ጣል ጣል አድርጎ ደምስሶ ማጥፋት ይቻላል ሲል አልተቃወመም። ኤፍሬም አያዙ የሰሜን ጥላቻ ማለት ነው። ይሄ ጥላቻ ከምንድን ነው የመጣው? ይሄን ነው መመርመር። አላስቆመውም አልተከራከረውም። ምን ማለት ነው ይሄ? ትክክል አይደለም ዳንኤል አላለው። ሁለቱም አብረው ነው ያደጉት። ሁለቱም አንድ ቤት ነው የኖሩት። ሁለቱም ከኮተቤ መምህራን ኮሌጅ አንደኛው በእንግሊዝኛ ይሄኛው በአማርኛ ተመርቀው ነው የሄዱት። ያኛው እዚህ መጥቶ ማህበሩን ተጠግቶ ዩኒቨርስቲ ገባ። ያኛው ደግሞ እነዋሪ መምህርነት ተመደበ መምህርነት ተመደበ። እነዚህ አቶዎች እንግዲህ ሌላ ሌላውን ስራቸው ያውጣል። ስራቸው አውጣት። ብዙ ብዙ ቆሻሻ ተግባሮች አሉ። አንድ ሴት ለሁለት የሚጠቀም ኃይል ጥርቅም ነው። ዛሬ ቤተክርስቲያንን ነው ያስቸገረው። አንዱ አሸንፎ ይወስዳል። ነውር ጸያፍ የሆኑ ሰዎች ደግሞ ክርስቲያንን ብሎ አደባባይ ሲወጡ የማያፍሩ ሰዎች። ውጊያ ከጀመርክ ከቤቱ ነው መጀመር ያለብህ። ማስተካከል ያለብህ አንተን መስሎ የበግ ለምድ ለብሶ የመጣውን ቀበሮ ነው መዋጋት ያለብህ። ስለዚህ ማጥናት። ማን ነው ይሄ ሰውዬ? አዎች፣ ዳንኤል ክብረት በዲፕሎማ ዛሬ የኢትዮጵያ መንግስት አማካሪ ነው። የኢትዮጵያ ታል ይቺን የምታክል ሀገር በተረት እንድትመራ የሚያደርግ ሰው። ሁለቱንም ያሳደገችው ግን ቤተ ክርስቲያን ናት። ሁለቱንም እንጀራ የሰጠችው ቤተ ክርስቲያን ናት። ዛሬ የቤተ ክርስቲያን ጠላት ሆኖ ከጠላቶች ጎን ተሰልፈው ድምጿ እንዳይሰማ የሚያደርጉ የሚያፍኑ አካላት ናቸው። እግዚአብሔር ይፈርዳል እግዚአብሔር ይፈርዳል። የክብር ድቁና የክብር ክህነት ይዘው የኦሪጂናሎቹን ካህናት የሚያንጓጥጡ ሰዎች አካላት። ሁለቱም ደግሞ ሆለታ አብረው ኖረዋል። አንድ ቤት እነ ኤፍሬም ቤት አብረው ተቀምጠው ኖረዋል። ዳንኤልን ባህር ዳር ሐሰን አሊ ታሪክ ነው ያስተማረዋል። ያ ከሻለቃ አድማሴ ጋር ሲተጋተግ የነበረው አንቀስ 39 ይመስረት ያለው በደርግ ጊዜ ባህር ዳር የዳንኤል ክብረት አስተማሪ ነበር አሉ። የሐሰን አሊ ተማሪ ነበር አሉ። ይሄኛው ደግሞ እዚህ አለ። ይሄ ማን ነው ስንል፣ ይሄ ደግሞ አጎቱ አቶ ደምሴ፣ አጎቱ አቶ ደምሴ የኦነግ መስራች ናቸው። እግዚአብሔር ያሳያችሁ። ሲሞቱ እንኳን ዜና የተሰራላቸው ካለ አምጣልኝ እኔ ከሌለ ልላክልህ የበቀደሙን፣ ከዛ ውስጥ ወስደህ ማምጣት ትችላለህ። ይሄ ኤፍሬም የዚህ የቄሱ የኤፍሬም እሸቴ የእናቱ ታላቅ ወንድም ኦቦ ደምሴ ከበደ ሰርዳ ይባላል። ኦቦ ከበደ ደምሴ ሰርዳ ይባላል። የሞተው በቅርቡ ነው። ኦሮሞ ነፍጡን አንስቶ ተዋግቶ ከኢትዮጵያ እንዲገነጠል ሲቀሰቅስ የነበረ ነው። አቶ ደምሴ ከበደ ሰርዳ ከኦነግ መስራቾች አንዱና በሽግግሩ ወቅት ደግሞ ኦነግ በፓርላማ አስራ ሁለት መቀመጫ ሲያገኝ ድርጅቱን ወክሎ የፓርላማ አባል የነበረ ብቸኛ ሰው ነው። ይሄ የቀሲስ ኤፍሬም እሼቴ አጎት ጃል ደምሴ ከበደ ሰርዳ ማለት ነው። ይህ የኤፍሬም የእናቱ ወንድም ነው። የከበደ ሰርዳ የሚባል ማለት ይሄ አጎቱ የኦነግ ሰው ይመጣ። የሚገርመው እኮ አሁን ዛሬ እዛ እንደዚህ መደራጀት አያስፈልግም ይላል ብርሃኑ ጎበናም፣ እንዲህ ሲል ሰምቼዋለሁ። ብርሃኑ ጎበናም እንዲህ ሲል ሰምቼዋለሁ። ጸሎት እንጂ መደራጀት አያስፈልግም ሲል ሰምቼዋለሁ። ቪዲዮውን ላሰማችሁ ይችላል። እና እነዚህ ሰዎች አሜሪካ ሄደው ጥገኝነት የጠየቁት ኦነግ ነን፣ የኢትዮጵያ መንግስት አሳዶን ነው ነው የጠየቁ ከጀርመን ወደ አሜሪካ ከምናምን ሲኬድ ማለት ነው። ኦነግ ሆኖ አሳይለም ጠይቆ ከዛ በኋላ ጤናማ የኦርቶዶክስ መሪ የሚሆንበት ምክንያት የለም። የለም አቶ ሲባል ኖሮ አቶ ሲባል ኖሮ አቶ ኢፍሬም አቶ ኢፍሬም ይሸቴ አቶ ኢፍሬም ይሸቴ አቶ ኢፍሬም ይሸቴ ሲባል ኖሮ ሰው ውዳሴ ማርያም ሳይደግም አምጣልኝ ፎቶ ሰው ውዳሴ ማርያም ሳይደግም እንዶ መልካ ማርያም መልካ ኢየሱስ የሚባሉትን እንኳን ሳይቆጥር ዳዊት ሳይደግም ውዳሴ ማርያም ሳይቆጥር፣ እንዴት ነው በአንድ ጊዜ ቀሲስ ተብሎ የሚመጣው? እንዴት ነው ቤተ ክርስቲያዊቷ የተዋረደችው? በዚህ ምክንያት ነው። ተምረው እንኳን በትምህርታቸው ማሻሻል ወይ ሀገርም የማይጠቅም ሰው አሜሪካ ተምሮ ከአዲስ አበባ ዩኒቨርሲቲ ማስተርሱን ይዞ ሄዶ የማህበረ ቅዱሳን መሪ ነኝ ብሎ የማህበረ ቅዱሳን ቢሮ ውስጥ ተቀምጦ ከደም ተፍተው የሚያመጡትን ፓርኪንግ ጠብቀው የአሜሪካ አሮጊቶች ሽማግሌዎችን ካካ ጠርገው እንቅልፋተው የሚያመጡትን ገንዘብ የማህበረ ቅዱሳን የአሜሪካ ምንትስ ነኝ ብሎ በእነሱ ቤት ተቀምጦ ያንን በልጦ እንዴት ሰው እንደዚህ ይኖራል? ቤተ ክርስቲያን ራሷን አደራይታ ራሷን ሰብስባ አልሞትም ማለት የለባትም ብሎ እሱ ግን ራሱን አደራይቶ ቤተ ክርስቲያን እንዴት ነው የሚግጠው? እንዴት ነው የሚግጠው? ይህ ትክክል አይደለም፣ ትክክል አይደለም። እነዚህ ሊነገራቸው ይገባል። እኔ ይህንን ከጻፍኩ በኋላ ሰብሰብ ብለው ይመጣሉ ብዬ ነበር። እሱን አግዘውት ይመጣሉ ብዬ ነበር። እኔ እንዳይ በጣም ጥቂቱን የጠየቅኩ ያስቀመጥኩት ፈልግ ያለው ሌላ ሌላ ነገር እንዳወራ እንዲያዋሩ ይፈልግ ያለው የጠበቅኳቸው ሰዎች ይመጣሉ ብዬ የጠበቅኳቸው ሰዎች አልመጡ። አሩሲ ላይ ከሚያርዱን ሰዎች የበለጠ ህመማችን ላይ ህመም የሚጨምሩት እንደዚህ አይነት ሰዎች ናቸው። አጀንዳ ዳይቨርት የሚያደርጉ ከቤተ ክህነት ከቤተ መንግስት የሚሰጣቸውን ቀጥተኛ ትዕዛዝ ይዘው ኦርቶዶክሳዊ ሃይማኖተኛ በመምሰል ነገር ግን ኦነጋዊ ማንነታቸውን በውስጥ ይዘው የሚሄዱ ዜናዎቹን ተመልከቱ። ለሰውየ የተሰሩ ዜናዎች፣ የኤፍሬም አጎት ወደ ውጭ ለመውጣት የረዱት ኦነግ ነኝ ብሎ እጁን እንዲሰጥ ያደረጉት ሰውዬ ዛሬ የቄስ ካባ አድርጎ የምናምን አድርጎ በሀምሳ ዓመት ካህንም ዲያቆንም የሆነ ሰውዬ መቶ እንዲጸዳዳብን መፍቀድ አይገባም። ማህበረ ቅዱሳን የምትል ተናገር ናና። ዛሬ በአሩሲ ኦርቶዶክሳውያንን የሚፈጀው ኦነግ የመሰረተው የሰውዬ ነው። የኤፍሬም አጎት ነው የመሰረተው። ዛሬ የአሩሲ ኦርቶዶክሳውያን የሚደርስልን ጠፋ በቃ ራሳችንን ተከላክለን እንሙት ሲሉ መጥቶ ትክክል አይደለም የሚለው ይሄ የሰርዳ የልጅ ልጅ ኤፍሬም ሸት ጭምብል መውለቅ አለበት፣ ጭምብል መገለጥ አለበት። እየተልሞሰ ሞስን መኖር የለብን ሻሻ። አይጠመጥምም የካህነት ምልክት የለውም። ቆብ አያደርግም። ምክንያቱም አልኖረበትም። አይቀድስም፣ አያቆርብም። ውዳሴ ማርያም ሳይችል መልካ ማርያም፣ መልካ ኢየሱስ ሳይችል ማህሌት ሳይቆም አንድ ካህን ማሟላት ያለበትን ሳያሟላ ቢያንስ የማህበረ ቅዱሳን ብዙ ልጆች በኋላ ላይ ክህነት ያገኙት ደብረ ሊባኖስ ሄደው፣ አክሱም ሄደው፣ አሰቦት ሄደው፣ ዝቋላ ሄደው ተቀምጠው ተምረው አስመስክረው ክህነት ያገኙ ሰዎች አሉ። እነዚህ አሜሪካ ከሄዱ በኋላ ኡበር መስራት ሲሰለቻቸው ቤተ ክርስቲያን ናት ደንበኛ ብር ያላት ሀብታሞች የሚገኙበት የሚታለቡበት ይሄ ነው ተብሎ የመጡትን መስቀል እናንትን ይዘው መጥተው የሚመጡትን ጸረ ሕዝብ፣ ጸረ ሰው ሰዎች ማጋለጥ መቻ መቻል አለብን። የክብር ክህነት ይዞ የክብር ክህነት ይዞ ታቦት በሌለበት የሚገርማችሁ አሜሪካን እሱ ባለበት ቦታ ላይ ተጣሉ። ካህናቱ እና እሱ ተጣሉ። የተጣሉበት ምክንያት ደግሞ እሱ የኮረና ጊዜ አልወጣም ማለት ካህናቱ ደግሞ ሄደን እንቀድሳለን በተራ ኦንላይን ላይ ይተላለፋል አንተ ምና ሲሉት እኔ አልመጣም አለ እኔ አልቀድስም ሃይማኖት የለማ እምነት የለማ እግዚአብሔር የለማ ሃይማኖቱ እንጀራው ነው እነዛ ካህናት እየሄዱ እየቀደሱ እነዛ ካህናት እየሄዱ በቁጥር ሰው እየመጣ እያቆረቡ እሱ በአለቃ ሂሳብ በሪሞት ኮንትሮል ልቆጣጠራችሁ ሲል ህዝቡና ካህናቱ ተሰባስበው ታቦቱን ይዘው ሄደው ከፈቱ ማለት ነው ቤተክርስቲያን ከፈቱ እድሜያችን መጫወቻ አይደለም። ድንገት ከሰማ የተማሪዎችንም ቅሬታ ከተቀበለ ይህ ቪዲዮ ለሚመለከተው አካል እንዲደርስ ኮፒ ሊንክና ሪፖስት በተቻላቸው አቅም አድርጉ። እኛ የላብራቶሪ አይጣደልንም። እያንዳንዱ ነገር እየመጣ እኛ ላይ የሚሞከረው በመጀመሪያ አንድ ዓመት ቀልድ አይደለም። አስተማሪ ለመሆን አንደኛ ፍላጎት ይጠይቃል፣ ሁለተኛ ደግሞ ልምድ ይጠይቃል። እኛ ተማሪዎች ግን ሁለቱም የለንም። ሰው ተመርቆ አንድ ዓመት የስራ ልምድ በሚይዝበት ሰዓት እኛ ግን እዚሁ ግቢ ውስጥ እንድንሆን ይደረጋል። አንደኛ ተማሪዎች ሳይስማሙበት አንድ አካል ብቻ ተስማምቶ ስላጸደቀው የምንቀበለው ነገር የለም። የተማሪዎች መብትም ሊከበር ይገባል ይገባል። ወይ የምንማርበት አመት ተቀንሶ በማስተማሩ ውስጥ ይካተትልን፣ ወይም ይሄ ነገር እስከ መጨረሻው አይኖርም።